ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች። ዛሬ ጥቅምት 24 2018 ዓ.ም በዛሬው መረጃ ሰዓታችን የኢትዮጵያና የኤርትራ ወታደራዊ ፍጥጫን፣ እንዲሁም የቀድሞ ኢታማጆር ሹም ሳሞራ የኑ ሲያስተላልፉት ያልተጠበቀ ንግግር፣ በወልቂጤ ከተማ የአራት ሰዎችን ህይወት ስለቀጠፈው ግርግር፣ ህወሃት የፌዴራል መንግስት ለአዲስ ጦርነት እየተዘጋጀ ነው ስለማለቱ፣ የአውሮፓ ህብረት ለኢትዮጵያ ፌዴራል መንግስትና ለህወሃት ያስተላለፈው ጥብቅ መልእክትን በተመለከተ እነዚህን እና ሌሎች ዝርዝር መረጃዎች ሰዎች እናደርሳችኋለን። አብራችሁን ቆዩ። የኢትዮጵያ የባህር በር የማግኘት ፍላጎት በይፋ መነሳቱን ተከትሎ ጎረቤት ሀገር የሆነችው ኤርትራ በልዩ የጸጥታና የዲፕሎማሲያዊ እንቅስቃሴ ላይ መሆኗን የኤርትራ መንግስት ማስታወቂያ ሚኒስቴር ባወጣው መግለጫ አስታውቋል። መግለጫው የኢትዮጵያ አካሄድ ለመክታት የመከላከያ ኃይሏን እያጠናከረችና ቀጠናዊ ተጽዕኖዎችን እየፈጠረች እንደሆነ ለኤርትራ ሕዝብ በትግርኛ ቋንቋ በአሰራጩት ጽሑፍ በግልጽ አስቀምጠዋል። የኤርትራ መንግስት በመግለጫው ላይ ያስቀመጣቸው ዋና ዋና ነጥቦች የሁለቱ አገሮችን ውጥረት አዘልግ ግንኙነት ማሳያ ነው። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ አቅሟን፣ ቀጠናዊ ተጽዕኖዋን የማሳደግ አቅሟን እያጠናከረች መሆኗን አረጋግጠዋል። የሚኒስቴሩ መግለጫ ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ና ኢትዮጵያ ገጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉም ጥሪ አቀርበዋል። ኤርትራ የኢትዮጵያን ወደብ አልባነት ምክንያት እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን የማድረግ ግዴታም እንደሌለባት ሚኒስቴሩ አበክረው ገልጠዋል። ኤርትራ የቀይ ባህርን አዋሳኝ አገራት የሁለትዮሽ ትብብሯን ለማጠናከር ጠንክራ እየሰራች መሆኗንም አረጋግጠዋል። ይህም በቀጠናው አዲስ የዲፕሎማሳዊ ምህዳር የመፍጠር ፍላጎት እንዳለ ያሳያል። ሚኒስቴሩ የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካ በደል እንደተፈጸመባት፣ የችግሮች ምንጭ ሁሉ የባህር በር አልባነት እንደሆነ በመስበክ ህዝቡን በቁጭት እንዲነሳ እየቀሰቀሰ ነው በማለት ወቅሷል። ይህም የኢትዮጵያን አካሄድ ለውስጣዊ የፖለቲካ ፍጆታ የሚውል እንደሆነ ለማሳየት ያለመ ነው ብለዋል የቀጠናው የጸጥታ ስጋት መባባሱን የማመለክት ሌላ ክስተትም ተፈጽሟል። ይህም የሳተላይት ምስሎች እንደሚያሳዩት ቅዳሜ የዕለት ጥቅምት 22 2018 ዓ ም ሁለት የጭነት ካርጎ ማጓጓዣ አውሮፕላኖች ወደ ኤርትራ ምጽዋ አየር ማረፊያ ተመላልሰዋል። ከተመላለሱት የአውሮፕላን አይነቶች መካከል ትልቁ አይኤል 76 ቲዲ የሚባል የጭነት አውሮፕላን ሲሆን፣ ሌላኛው ደግሞ ሲ 130 ኤች ሊሆን እንደሚችል የተገመተ አነስተኛ ካርጎ ነው። እነዚህ የእቃ ማጓጓዣ አውሮፕላኖች የኤርትራ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ካቀኑ ጊዜ ጀምሮ ለሁለት ቀናት ያህል ከአየር ማረፊያው ጠፍተው ከቆዩ በኋላ መመለሳቸው ጥርጣሬን ፈጥሯል። አውሮፕላኖቹ ምናልባት የጦር መሳሪያ ጭነው እንደተመለሱ ተገምቷል። ይህ እንቅስቃሴ የአስመራ የጸጥታ ማጠናከር ፖሊሲ ተግባራዊነትና ከውጭ ሀገሮች ምናልባትም ግብጽን ጨምሮ የትብብር ማጠናከሪያ ሊሆን እንደሚችል ተንታኞች ይገምታሉ። የፕሬዝዳንት ኢሳያስ ወደ ካይሮ ማቅናትና ወዲያውኑኑ የጭነት አውሮፕላኖቹ መመላለስ በአጋጣሚ የመከሰቱ እድል አነስተኛ ነው። የኢትዮጵያ መንግስት የባህር በር ፍላጎት ማንሳቱን ተከትሎ የኤርትራ ምላሽ ይፋ ከመሆኑ በፊት የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማጆር ሹም ጀነራል ሳሞራ ዩኑስ ከአሰብ ጋራ በተያያዘ የሰጡት አስተያየት የሁኔታውን አሳሳቢነት ጨምሮታል። ጦርነት እንዲጀመር አልፈልግም ያሉት ጀነራሉ ከተጀመረ ግን አሰብ ደርሶ ዝም ብሎ የሚመለስ የኢትዮጵያ ወታደር የለም፣ የሚሰራውን ያውቃል ሲሉ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማጆር ሹም ጀነራል ሳሞራ ዩኑስ ተናግረዋል። የቀድሞ ጠቅላይ ኢታማጆር የተናገሩት ይህ ንግግር በኢትዮጵያ ወታደራዊ አመራሮች ዘንድ አሰብን በተመለከተ ያለውን የረጅም ጊዜ አቋምና ስሜት የሚያሳይ ከመሆኑም በላይ በሁለቱ አገራት መካከል ግጭት ከተነሳ የኢትዮጵያ ሰራዊት ወደ ኋላ እንደማይል የሚያስጠነቅቅ ወሳኝ መልእክት ነው። ኢትዮጵያ በበኩሏ የባህር በር የማግኘት ፍላጎቷ በድርድር እና በሰላማዊ መንገድ እንደምታሳካ ብትገልጽም የፕሬዝዳንት ኢሳያስ ወደ ግብጽ ማቅናት እንዲሁም የጭነት አውሮፕላኖቹ መመላለስ ና የኤርትራ ጠንካራ መግለጫ ኢትዮጵያ የወታደራዊ አማራጮችን ጨምሮ ሌሎችን አካሄዶች ሰዎችን እንድታስብ ሊገፋፋት ይችላል። በአጠቃላይ በኢትዮጵያ በኩል ያለው የባህር በር ጥያቄ የህልውና ጥያቄና በኤርትራ በኩል ያለው ደግሞ የሉዓላዊነት እና የጸጥታ መከላከል አቋም የቀይ ባህርን ቀጠና ለከፍተኛ ስጋት አድርጎታል። በቀጣይ በሁለቱ ሀገራት መካከል የሚፈጠር ዲፕሎማሲያዊ ና ወታደራዊ እንቅስቃሴ የቀጠናውን የወደፊት ሁኔታ የሚወስን ይሆናል። የትራንስፖርት ክፍያ ተመን ላይ በተፈጠረ ቀላል አለመግባባት የተቀሰቀሰ ሁከት ወደ ከፋ የህይወት ማጥፋት አደጋ አምርቷል። ይህ አሳዛኝ ክስተት ቅዳሜ ዕለት በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ዋና ከተማ በሆነችው ወልቂጤ ከተማ በተለምዶ ካምፕ 99 ተብሎ በሚጠራ አካባቢ ሲሆን በአጠቃላይ የአራት ሰዎች ህይወት ያለፈበትና አንድ ሰው በጽኑ የተጎዳበት አሰቃቂ ድርጊት ተፈጽሟል። ይህ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ ውጥረትና የጸጥታ ስጋትን የፈጠረ ሲሆን መንግስታዊ ምላሽና ሰላምን ማስፈን ጥረት እንዲፈጠርም ጥሪ ቀርቧል። ጸቡ የጀመረው በከተማ ውስጥ አገልግሎት በሚሰጥ የባጃጅ አሽከርካሪ ና በአንድ ተሳፋሪ መካከል በተከሰተ የክፍያ ታሪፍ ክርክር ምክንያት ነው። ሸገር ጆርናል ከስፍራው ያገኘው ዝርዝር መረጃ እንደሚያመለክተው ጸቡ የተቀሰቀሰው በአካባቢው ከሚገኝ ካምፕ ሰፈር ተነስቶ ጠረቆ የበቆሎ ማሳ ወደሚባል ስፍራ ለሚደረግ ጉዞ በሚጠየቀው ክፍያ ላይ ነው። የሸገር ጆርናል ምንጮች እንዳረጋገጡት ቀደም ሲል ለዚህ መስመር የሚከፈለው የትራንስፖርት ክፍያ 600 ብር ነበረ። ሆኖም አሽከርካሪው በእለቱ ስምንት መቶ ብር ካልከፈላችሁኝ አገልግሎት አልሰጥም በማለቱ በተሳፋሪው ላይ ያቀረበው ጥያቄ ለከፋ ጸብ ምክንያት ሆናል። ይህ የቃላት ልውውጥ በአካል ግጭት ተባብሶ ባጃጁን ሲያሽከረክር የነበረ ግለሰቡ ህይወት በአሰቃቂ ሁኔታ አልፏል። የጉዳዩ ትክክለኛ መንስኤ እና ተሳፋሪዎችን በተመለከተ የፖሊስ ምርመራ ውጤት እስኪገለጽ ድረስ ዝርዝር መረጃዎች በአሁኑ ሰዓት በመጣራት ላይ ናቸው። የባጃጁ አሽከርካሪ ግድያ ዜና በአካባቢው በፍጥነት ከተሰራጨ በኋላ የሟች ቤተሰቦች ወደ ነዳጆች እና ሌሎች ተቆርቋሪ ወገኖች ተሰባስበው የግድያው ተጠርጣሪዎች ወደሚገኙበት ስፍራ በማምራት የደቡብ ፍርድ በመስጠት አሳዛኝ ተግባር ፈጽመዋል። በተለይም የሟች ዘመዶችና ደጋፊዎች በቁጣ ተነሳስተው ጠረቆ የበቆሎ ማሳ ወደ ተባለው አካባቢ በመሄድ በዚያ ስፍራ በቀን ስራ ላይ ተሰማርተው የነበሩ ንጹሀን ሰዎችን በአሰቃቂ ሁኔታ በዚያ ስፍራ በቀን ስራ ላይ ተሰማርተው የነበሩ ንጹሀን ሰዎች ላይ አሰቃቂ ጥቃት ሰንዝረዋል። በዚህ አጸፋዊ እርምጃ ሶስት ተጨማሪ ሰዎች መገደላቸው የተረጋገጠ ሲሆን በአን ሰው ላይ ደግሞ ከባድ የአካል ጉዳት እንደደረሰ ተዘግቧል። ከጽኑ ጉዳት የተረፈው ግለሰብ ወዲያውኑ ወደ ወልቅጤ ዩኒቨርሲቲ ሆስፒታል ተወስዶ ከፍተኛ ህክምና ክትትል እየተደረገለት መሆኑን ሸገር ጆርናል ያገኘው መረጃ ያመለክታል። የጥቃት ሰለባዎቹ ከየትኛው ማህበረሰብ ክፍል እንደሆኑ እና ምን አይነት የስራ ግንኙነት እንደነበራቸው በግልጽ ባይገለጽም ድርጊቱ የተፈጸመው ሰላማዊ በሆነ ቀን ሰራተኞች ላይ መሆኑ ጉዳዩን ይበልጥ አሳዛኝ አድርገዋል። ይህ ድርጊት በአካባቢው ከፍተኛ ስጋት የፈጠረ ከመሆኑን በላይ ሁለቱ ወገን ሙስሊሞች ወደ ከፋ ግጭት እንዳያመሩ ከፍተኛ ጥንቃቄ የሚጠይቅ ሆኗል። የከተማዋ አስተዳደርና የጸጥታ አካላት በስፍራው ተገኝተው ሁኔታውን የማረጋጋትና ሰላምን የመመለስ ጥረት እያደረጉ ይገኛሉ። የከተማዋ ነዋሪዎችና አጎራባች አካባቢዎች የሰላምና ጸጥታ ስጋት ውስጥ የገቡ ሲሆን መንግስት የችግሩን መንስኤ አፋጣኝ በሆነ መንገድ በመመርመር ለተጠያቂዎች ተገቢውን የህግ ምላሽ እንዲሰጥና ለንጹሃን ተጎጂዎች ፍትህ እንዲደረግላቸው ከፍተኛ ግፊት እየተደረገ ነው። በተጨማሪም በአሁኑ ወቅት የጸጥታ ሀይሎች ስፍራው ላይ ደርሰው ተጨማሪ ሁከት እንዳይፈጠርና የህግ የበላይነት እንዲረጋገጥ የሰዓት እላፊ ገደብን ጨምሮ የተለያዩ እርምጃዎችን ሊወስዱ እንደሚችሉ ይጠበቃል። ይህ አሳዛኝ ክስተት በኢትዮጵያ ውስጥ በሰላማዊ በሆነ መንገድ አለመግባባቶችን የመፍታት ብቃትና የህግ የበላይነትን የማክበር ጉዳዮች ላይ አሳሳቢ ጥያቄዎችን የሚያስነሳ ነው። የአውሮፓ ህብረት የፕሬቶሪያው የሰላም ስምምነት ከተፈረመበት ሶስተኛ ዓመት ጋር ተያይዞ ባወጣው ዝርዝር የጋራ መግለጫ በኢትዮጵያ መንግስትና በህወሃት መካከል የነበረው ፖለቲካዊ ውይይት በአስቸኳይ እንዲጀመር ጥሪ አቅርቧል። ይህ ጥሪ የቀረበው የሰላም ሂደቱ ዘላቂነትን ለማረጋገጥና ወደፊት በሚመጣ አገራዊ ምርጫ ዙሪያ መግባባት ለመፍጠር ያለመ መሆኑ ተገልጿል። የአውሮፓ ህብረት ልኡካንና በኢትዮጵያ የሚገኙ የአባል ሀገራት እንዲሁም የኖርዌ ዲፕሎማሲ ቡድኖች በህዳር ወር 2015 የተፈረመውን የግጭት ማቆም ስምምነት ሶስተኛ ዓመት ምክንያት በማድረግ ዛሬ ባወጡት የጋራ መግለጫ ስምምነቱ ካስመዘገባቸው አዎንታዊ ለውጦች ጎን ለጎን እስካሁን በቂ ትኩረት ያልተሰጠባቸውን የፖለቲካ መግባባት ጉዳዮች ላይ አጽንኦት ሰጥተዋል። መግለጫው የሰላም ስምምነቱ ያስገኘውን ተጨባጭ ውጤቶች በአድናቆት የገለጸ ሲሆን በተለይም መሰረታዊ አገልግሎቶችን እንደ ቴሌኮሙኒኬሽን፣ የባንክና የኤሌክትሪክ አገልግሎት መልሶ መቋቋማቸው እንዲሁም የሰብአዊ ተደራሽነት ማሻሻል እና አንዳንድ የውስጥ ተፈናቃዮች ወደ ቀያቸው መመለሳቸው እንደ ትልቅ ስኬት አቅሷል። ከዚህም በተጨማሪ የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ ማቋቋም ሂደት ወይም ዲዲአር መጀመር ለሰላም ግንባታው ያለውን ቁልፍ ሚና ህብረቱ አስምሮበታል። ሆኖም የአውሮፓ ህብረትና የልዑካን ቡድኖች ይህንን ሁሉ ስኬት የሰላም ሂደት ዘላቂ ሊያደርገው የሚችለው በጠንካራ የፖለቲካ ውይይት ሲደገፍ ብቻ መሆኑን በመግለጽ የሰላም ተነሳሽነት በመቀጠል እንዲሁም በማጠናከር ወሳኝ መሆኑን የሰላም ተነሳሽነቶችን መቀጠልና ማጠናከር ወሳኝ ነው በማለት አጽንኦት ሰጥተዋል። የአውሮፓ ህብረ ለማምጣት ያቀረበው ዋና ጥሪ አሁን ባለው የሰላም ሂደት ደረጃ ላይ የፕሪቶሪያው ስምምነት ፈራሚዎች የፖለቲካ መድረክ ፈጥረው መወያየት መጀመር እንዳለባቸው ነው። በተለይም ወደፊት የሚካሄደው አጠቃላይ አገራዊ ምርጫ የፖለቲካ ምህዳሩ ውስጥ የሽግግር ወቅት እንደመሆኑ ሁለቱ ወገኖች በመካከላቸው ያሉትን ሰፋፊ የፖለቲካ ልዩነቶችን ለመፍታትና አገራዊ መግባባትን ለመፍጠር አስቀድመው የጋራ ጠረጴዛ ላይ መቀመጥ አስፈላጊ መሆኑን አስገንዝቧል። ይህ የፖለቲካ ውይይት በዋናነት ያለመው የስምምነቱ መካከል መካከለኛ እና የረጅም ጊዜ ግቦች በዘላቂነት ማስፈጸም የሚያስችሉ የጋራ መግባባት ነጥቦችን መፍጠር ላይ ነው። የፖለቲካ ውይይቱ አለመኖር የተገኙትን ወታደራዊ እና የሰብአዊ ስኬቶች ለጥያቄ ሊያጋልጥና የሰላም ሂደቱ እንዳይቀለበት ስጋት እንዳለበት የዲፕሎማቲክ ምንጮች ይገልጻሉ። ይህም ወሳኝ ከፍተኛ የዲፕሎማሲ ግፊት ያዘለ መግለጫ ያወጡት 22 አባል ሀገራት ናቸው። በመጨረሻም የአውሮፓ ህብረትና አጋሮቹ ስምምነቱ በኢትዮጵያና በትግራይ ክልል ዘላቂ ሰላም እንዲሰፍን ያለውን ተስፋ መግለጽ በቀጣይ ለሚደረግ የሰላም ጥረቶች ሁሉ ዲፕሎማሲያዊ እና ቴክኒካዊ ድጋፍ ለማድረግ ዝግጁ መሆናቸውን አረጋግጧል። የዚህ ጥሪ ውጤትና በሁለቱ ወገኖች ዘንድ የሚሰጠው ምላሽ በቀጣይ ወራት ውስጥ የኢትዮጵያ የፖለቲካ ምህዳር ሂደትን የሚወስን ወሳኝ ጉዳይ ሆኖ ይጠበቃል። ህወሀት የኢትዮጵያ መንግስት ለሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ የአለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያቆም አሳሰበ። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ሀገራት ከመጪው አጠቃላይ ምርጫ በፊት በፕሪቶሪያው ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቀዋል። ህወሀትና የምዕራቡ አለም ሀገራት ኢምባሲዎች ይህንን ያሉት የትግራይ ጦርነትን ያስቆመው የፕሪቶሪያው የሰላም ስምምነት ሶስተኛ አመትን በማስመልከት ትናንት ስምንትና እሁድ ጥቅምት 23 2018 ባወጧቸው የተለያዩ መግለጫዎች ናቸው ባወጧቸው የተለያዩ መግለጫዎች ነው። የዘላቂ ተኩስ አቁም ስምምነቱ አንዱ ፈራሚ የሆነው ህወሃት በፕሪቶሪያው ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸው በመግለጫው አንስቷል። በሁለት አመት ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም የንብረት ዘረፋና ውድመት እንደተፈጸመበት ገልጿል። ይህ ጉዳት ያስከተለው ውጊያ ለማስቆም ከሶስት አመት በፊት የፕሪቶሪያ ሀገራዊ ሰላም ስምምነት መፈረሙን ያስታወሰው ህወሃት ይሁን እንጂ ጦርነቱ በዝምታ ጦርነቱ በዝምታ ከሚካሄድ የዘር ማጥፋት ጋር ቀጥሎ አምስት ዓመታትን አስቆጥሯል ብሏል። በዚህ ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸውን እንዲሁም ወራሪ ሲል የጠራቸው ሀይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። የፍትህና የተጠያቂነት ሂደት እንዲሁም የጦርነቱ መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም ሲል በስምምነት መሰረት መፈጸም የነበረበት አንዱ ተግባር አለመከናወኑን አስታውሷል። በአጠቃላይ የፕሪቶሪያው የሰላም ስምምነት እንደተጠበቀ ውጤት ሳያመጣ ሶስት ዓመታትን ደፍኗል ያለው ህወሀት ለዚህም የኢትዮጵያ መንግስትና በስምምነቱ ሂደት የተሳተፉ አካላትን ወቅሷል። መግለጫው የፌዴራል መንግስት ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉ እንደ አንድ ምክንያት ጠቅሷል። አደራዳሪ አገራት አህጉራዊ ተቋማትና ግለሰቦች ስምምነቱ በተፈጸመበት መንፈስ ተግባራዊ መሆን በጀመረበት ፍጥነት እንዲህ ሄድ መከታተል ላይ ያሳዩት መዘናጋት ለስምምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉን አንስቷል። ህወሀት የፌዴራል መንግስቱ የተጣሉበትን ግዴታዎች ካለመፈጸሙ ባሻገር ስምምነቱን የሚጠሱ ተግባራት ላይ ተጠምዷል ብሏል። በትግራይ ህዝብና በብሔራዊ ተቋማት ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄድ ህወሃት በፌዴራል መንግስቱ ተፈጽሟል ያላቸው ተግባራት ናቸው። የፌዴራል መንግስቱ ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይን ህዝብ እርስ በእርስ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶራውን የሰላም ስምምነት የሚያፈርስ ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ ማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ውንጀላን አቅርቧል። ህወሃት የፌዴራል መንግስት ሌላ ለመክፈት የሚያደርገው እንቅስቃሴ በሁሉ መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎትም ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያውን ስምምነት እንዲፈጽም ኃላፊነቱንም እንዲወጣና ፖለቲካዊ ንግግር እንደ መፍትሄ እንዲወስድም አሳስቧል። የአፍሪካ ህብረት ፓኔል እንዲጠራና የስምምነቱ ነባራዊ ሁኔታ ተገምግሞ የተኩስ አቁም ስምምነቱ ወደ ዘላቂ የሰላም ስምምነት እንዲያድግ ጫና እንዲደረግም ጥሪ አቅርቧል።